ከተገኘ በኋላ ግራ ገብቶታል። እንዴት ሊገኝ ቻለ እያለም ጥያቄ ፈጥሮበታል። እንግዲህ አንቺ ብገልሽማ ፈርልሰሽ መነሳትሽ የማይቀር ነው ሲላትም ነበር። በሌላ በኩል ህሌና እንግዲህ ሰኒ አጥንቴን ከስክሰዋለች እያለች፣ ሰኒ አርፈሽ ተቀመጪ፣ ህሌናም አርፈሽ ተቀመጭ እያለች ብቻዋን እያንሰላሰለች ትገኛለች። ህመሟንም በጣም ስላመማት እየተቀመደመደች ትገኛለች ወይኔ እኔ ከሰከሰችኝ እኮ አዋረደች ይገድልችኝ እያለች እያማረረች ነው ህሌና ህሌና እጅጉን ተደብድባለች በሌላ በኩል ቤቲ ወደ እሷ ክላስ አምርታ ነበር እንግዲህ ጽናት ከአንቺ ጋር ተኝ ብለኛለች ትላታለች በፍጹም አንቺና እኔ አንድ ላይ አብረን ልንተኛ አንችልም ትላታለች እንግዲህ ቤቲ ማፈፋ አድርጋ እምቢ ካልሽ ጽናት ትቆጣሻለች ትጮህብሻለች ትላታለች ህሊና ማፈፋ አድርጋ አንቺ ከምጮህብኝ እሷ በማይክ ብጮህብኝ ይሻለኛል በማለት ትመልስላታለች። አይ አይ አይሆንም፣ ከአንቺ ጋር ነው ምተኛ። አሌ ቦሌ እንጫወትም ስትላት ነበር። ክብሮን ወደ ሰኒ ቤት አምርቶ እየተጫወቱ ነው። አይኑ ማየት ከብዷታል። ለምንድነው ነው? ቅድም ያራስ ነብር ሆነሽ ነበር፣ አሁን አይኔ ማየት ለምን ፈራሽ? ይላታል። እኔ እንጃ ስሜቱን አላውቀውም፣ ግን እየፈራሁ ነው ትሏለች። ችግር የለውም መናገር ፈልገሽ የደበቅሽው ነገር ስላለ ሁሉንም ነገር በማውራት እንፈተዋለን፣ ይህንን ስሜትሽ ማጥፋት እንችላለን ይላታል። እንዴት አድርጌ በማለት ትመልስለታለች። እስኪ ትክብለሽ ምኔ ነው የሚያስፈራው? ምንህም አያስፈራም፣ ግን ፈርቻለሁ ትለዋለች። እሱም እንግዲህ ያለውን ነገር የሚሰማትን ሁሉ እየነገራትም ነበረ። እሷ እንግዲህ እኔ የማስበውን አንተም እያሰብ ሆኖ ትለዋለች። ብዙ ብዙ ነገር ካወሩ በኋላ አሁን ሄድ፣ መሽቷል። ስራ ነገ መግባት አለብህ፣ እዚህ ማደር የለብህም ትለዋለች። እሱ ደግሞ እዚህ ባድር ምን ችግር ተደርጋለው ሶፋ ላይ ኩርምሽ ብዬ ሶፋ ይና ጥፍ የተኛሉ ይላታል። እሷ ደግሞ በፍጹም ነገ ስራ መግባት ስላለበት ሶፋውም አዲስ ነው፣ ሰፈሩም አዲስ ስለሆነ ምን እንደሚያጋጥም አይታወቅም፣ ስለዚህ መሄድ አለብህ ትለዋለች። እሱ ደግሞ በፍጹም እዚህ ልደር እያራቅሽ ነው ይላታል። በፍጹም እያራቅሽ አይደለም፣ ግን እዚህ እንድታድር አልፈልግም ትለዋለች። በእሽ ትእዛዝሽና አከብራለሁ በማለትም ጉንጫን ሳማ አድርጓት ወጥቷል። ሰኒ ሙቀት በሙቀት ሁና፣ ሰኒ ተረጋጊ፣ አሁን ሂጂና አርፈሽ ተኚ። ይሄ ስሜት እንዴት ነው እያለች ብቻዋን የንሰ እየተላሰለች ትገኛለች። ህሌና ኩሽና ላይ ቆማ አሁን የነበረ የሀብት እንቅልፌና ጤና የነበረ እሱንም ሰኔ አሳጣችኝ ያልሽ ታማራለች። ጽናት መጣች ምን ሆነሽ ነው ትላታለች። እኔኮ ያቺ ቤት ይመስለኝ ነበር የተነሳው ትላለች። አራኔ ነኝ እሷማ እግሯን ከቦሌና ከባሌ አድርጋ ተኝታለች ትላታለች። ተያት ባክሽ ትተኛ በማለትም ጀምራለች። እጅን ደግሞ ምን ሆነሽ ነው ስትላትም፣ ሰኔ ናት እንደዚህ ያደረገችኝ ትላለች። ሰኔ ናት እንደዚህ ያደረገችሽ? እሷ ናት አንቺም እኮ የማይነካ ነው የነካሽ ትላታለች። እንግዲህ የማይነካውን ክብሮን በይንጅ በማለት እና ፍቅረኛው የተነካበት ሰው እኮ እንደዚህ ነው የሚያደርገው ብላ መልሳላታለች። በሌላ በኩል ሂጂ በካ ከኪራ እያለቻትም ነበረ። ከኪራ ሂጂ እሱን ነው እኮ ህፃን ልጅ ያደረገሽ ስትላትም፣ እንግዲህ ልጅ እስከሚወለድ ድረስ እሱም ህፃን ነው በማለት መልሳላታለች። ምሩ ሽንት ቤት ገብታ ስትቆይበት ናሆም መጣ። ለካ እንስሷ የወሊድ መቆጣጠሪያ ስለተወች ማርገዝ ና ለማርገዟን ቸክ እያደረገች ነበር። እሱ ምን ሆነሽ ነው የቀረሽ ብሎ ቢመጣ እሷ ቸክ እያደረገች ቸክ የማድረጊያውን መሬት ጣለችው። እሱም ሂዶ ሲያነሰው የወሊድ ቸክ ማድረጊያ ስለሆነ ምን እያደረግች ነው ምን እየሰራች ነው ብሎ በድንጋጤ ጮኸባት። የእናትህ የልጅ ፍላጎት ስላለባት እሱን ለማድረግ ብዬ ነው ትለዋለች። አንቺ እንደ መወድሽ አታቂም፣ እኔ ከልጁ በላይ አንቺ እኮ ነሽ የምታስፈልጊ፣ በምን ብነግርሽ ይገባሻል እያለም ተጨባጭቶባት ነበር። ለሆሜ አትናደድ፣ እኔ ይቅርታ አርግልኝ እባክህ፣ ሁለተኛ ይደገመኝም ብትለውም በፍጹም አንቺ እንደዚህ ታረጊያለሽ ብዬ በምንም አላስብም። እኔ ካንቺ መውለድ እኮ ጣፍቶኝ አይደለም ግን ከልጁ በላይ አንቺ ነሽ የምታስፈልግኝ የምትታስፈልግኝ ያለም ስጮኸባት ነበረ። እጅጉን በጣም ዝቡ ተሰብሯል። እኔ አንቺ እኮ ራስን ከማጥፋት አይተናነስም። እንደዚ አይነት ሪስክ እንዴት ትወስጃለሽ? በማለትም ተናዷል። እሷም እንግዲህ ደጋግማይ ናሆሜ፣ ናሆሜ ብትለውም ሂደሽ ተኝልኝ፣ እኔ ራሴን ማረጋጋት እፈልጋለሁ። እንዲሁም ከአንቺ ልጅ እንዲኖረኝ ፈልጋለሁ። ግን ደግሞ ምን ማድረግ ይቻላል? ለምን እንደዚ ታረጊያለሽ? ብሎ ከአቅሙ የሆነ ንግግር ተናግሯል። እሷም በማፍጠት እንደዚ ሁኖ አይተው ስለማታውቅ እጅጉን ደንግጣለች። እሷም ሄጅ ተኝልኝ በማለት በመበሳጨትም አባሯታል። እሷም ሄዳ ቤቲ ሳሎን ላይ ተቀምጣ ቁርስ እየበላሽ ነበር። ሻይም ተፈልቶላታል። ቁርስ በልቼ ሲጨርስ ጀርስ ከሌና ሻይ አፈላችልኝ ግን ሻይ አስኳር አንስቷል ትላቸዋለች። እነሱም እንግዲህ ከእናትሽ ቤት ስታጅ ስኳር ጨምረሽ ትጠጫለሽ፣ እሷ ትንከባከብሻለች በማለት ይመልሱላታል። እንዴት ልትወስዱኝ ነው በማለትም ደንግጣለች። በሌላ በኩል ስልኩንም አሳይተዋት ነበር። ኮፖርሳሽ ውስጥ ስልክ ተገኘ፣ ይህን ስልክ ማን ይገዛልሽ? እንዴት መጣ? በማለት እንጠይቀዋት ነበር። ኪራየ ስጦታ ይዘህልኝ መጣ በማለት ትስቃለች። እንግዲህ ማን እንዳመጣው አላቀም። እኔ ስጦታ ልገዛልሽ በማለት ይመልስላታል። ቤትም እጅጉን ደስ ብሏታል። ስጦታ ተገዛልኝ ብላ ያዙኝ ልቀቁኝ እያለች ነው በሳቅ አንቺ ማሸወድሽን አቆሚ አሁን ማስመሰልሽን አቆሚ ብትላትም እንግዲህ አልሰማችም። ቤቲ በጣም እየሳቀች እና እየተደሰተች ነው። እናትሽ ናት የሰጠች ሲሏትም፣ አዎ እናቴ እኮ እንኳን ስልክ ታብሌትም ትሰጠኝ ነበር በማለት ትመልስላቸዋለች። ጽናት ግራ ገብቷታል። ያስመሰለችው ነገር ከዛ በኋላ አንቺ ማበድሽን አታቆሚም፣ አሁንም እያበድሽ ነው በማለት የሚመልስላታል። እንደዛ ስላላት እንዴት እብዳይ ትለኛለህ? እንግዲህ ዶክተሯ እብዳይ ድለችም ብለኛለች በማለት በጩኸት ታጫጥፈዋለች። ኪራም ደነገጠ። እንግዲህ ይህ ነገር አውቃ ሳይሆን እውነቷ ሊሆን ይችላል ስለዚህ እያገገመች ስለሆነ እንደዚህ ማድረግ የለብንም፣ በማለት ሁለቱም ወደ ጓዳ ገብተው እየተጨቃጨቁ ነው። ጽናትና ኪራ ጓዳ ገብተው እየተጨቃጨቁ ነው። አዎ ከዚህ በፊት ብዙ ነገር አድርገኛለች፣ ግን ደግሞ አገግማ ትውጣ። ይሄ ስልክ አላመነችበትም፣ ውሸት ነው። ሰው ሰጠኝ ነው ስጦታ ሰጠኝ እያለችኝ እኮ ነው ይላታል። እንግዲህ ለምንድነው ነገሩን ሁሉ በተግባር አልኖረውም ማልክ እያለች ትመልስለታለች። ጽናት እጅጉን ተናዳለች። አዎ ነው እኮ እሷ እኮ ከዚህ ቤት እንድትወጣልኝ እፈልጋለሁ፣ ግን ደግሞ አገግማ ተሎት ወታ ካልሆነ እናቲቱን ልጥራት በማለትም ይጠይቃታል። በፍጹም እሷንም አያጠራትም። ደግሞ ከእሷ ጋር ስትጨቃጨቅ ልትኖር ነው፣ ለምንድነው ውሳኔህን አንድ አላደርገውም ማልክ እያለች ስትለውም ነበር። እሱም ግራ ገብቶታል። ከዚህ በፊት እኮ ሁሉ ብዙ ነገር ሞክራ አልተሳካላትም እያለችው ነበር ልጅህንም ገላ ባሃለች ሚስትህንም በመርዝ ልትገል የነበረ ሴት እኮ ናት በማለትም ትመልስለታለች። አንቺ ያልሽውም በሙሉ አድርጋለች ግን እኔ ምን ላድርግ በማለትም ይመልስላታል። ምነው ታዲያ ምነው ሀሳብህን ተግባራዊ ያላደረግኸዋልህ ስለዋለች እሱም ምን ለማለት ፈልግሽ ነው በማለት ተጨቃጭ ሰኒ ከቢሮ ስልክ ተደውሎላት የቢሮ ስልክ እያወራች ነበረ። ስለ ስራ እያወሩስ ጨረታውን እናስሸንፋለን እያለ ስታወራውም ነበር። ቤቱ ተቆፈቆፈ። ሂዳም ስትከፍተው ማን ነው እያለችም ነበረ እንግዲህ ክብሮን ነው የሚሆን እያለች ክብሮን ክብሮን እያለች ስትከፍት እምሩ ሆና ተገንታለች። ከጽናትና ከእምሮ ያለፈ ክብሮን መሆኑ በጣም ደስ ብሎኛል ትላታለች። እንግዲህ ተመስገን ነው፣ በእናንተ ሌላ ሰው ስለተገኘ ደስ ብሎኛል በማለትም እያወሩ ነበረ። እንግዲህ ምን ሆነሽ ነው ደህና ነሽ ወይ ከተባባሉ በኋላ እንግዲህ ያለውን ነገር ነግራታለች። ምንድን ነው ምን ተፈጥሮ ነው? እኔ እኮ ከናሆሜ ጋር ተቆራራፍና እንትላታለች ታይ እንደውም ፍቅር በጀመርኩበት ሰዓት ወደ እየተንደረደርኩ እያለ እንደዚህ አይነት መርዶ አትንገሪ ትላታለች። እንዴት፣ እኔኮ እስከ ዛሬ ድረስ አንችንና ጽናትን ነው ያረያ ሮድ ሜዲን አድርጌ ፍቅር የጀመርኩት ስለዚህ ምንም መርዶ አትንገሪኝ፣ ትላታለች። የኔ ወድ ሁሉም ሰው እኮ አንድ አይደለም፣ ግን ያለውን ነገር ንገሪኝ እስኪ በማለትም ትመልስላታለች። እንግዲህ ምሩም ያለውን ነገር ነገረቻት። አረጋግሁኝ ብዬ የሆነ ቸክላ ስለ ስላገኘኝ አንቺ እንዴት እንደዚህ አይነት ትወስኛለች። ልጅ እኮ ቀላል ነገር አደለም፣ ሁለታችሁ ተመካክራችሁ ነው መሆን ያለበት ያለቻትም ነበረ። ሰኒም እንግዲህ በዚህ ሁኔታ ላይ ሆነች። አለማርገዝሽን በጣም ደስ ብሎኛል ትላታለች። ሁለታቸው እያወሩ ነበር እና ይዞሽ በቃ ሁሉም ነገር ይስተካከላል እያለች አድራማው፣ ከዚህ ጋር ተጠናቀቀ። ውድና ክቡር የሆናችሁ ቤተሰቦች አብራችሁ ስለነበራችሁ ከልብ አመሰግናለሁ። የቀጠለውን ይዤላችሁ እስከመጣ ድረስ እስከዛው ቸር